አሁን ሰፈር ሄደን እናጣራለን። እሺ፣ እሱ ባያደረገው እንኳን ምናልባት የሆነ ነገር ሊያውቅ ይችላል ብዬ አስባለሁ። እሺ፣ ያለውን ነገር እናጣራለን። አሁን ላድርስሽ። ቆይ ግን ምን ሆነሽ ነው የደበረሽ? አይ መደበር ሳይሆን ገርሞኝ እኮ ነው። ምኑ? ለሰላም የደወለችላት ልጅ ናት አይገረመችም እንዴ? አብራንዶ የምትማሩ አላላችሁ እንዴ? ቢሆንም እኮ ይህን ያህል ቅርርብ አልነበረም ምናልባት እኮ የማይን ነገር ሰምታ ልታወራችሁ ይሆናል የመጣችው ቆይማ ሊነግራት ይችላል እሱን አላውቅም ገና ብራችሁ የምትማሩ ሆነ ትመጣ ችግር ይችላል ለምን ሀኒዬ ይሰል ነገርሽ? እስራ እኮ ሰፈር መቶ ነበር። መቼ ጠዋት ምን ሊያደርግ? አንቺን ለማየት ነው? ምን ሊያደርግለት ነው? ቆይ ግን ሀና የፍቅር ትርጉም ገብቶች አያውቅም ማለት ነው? የፍቅር ትርጉም ምንድን ነው? ፍቅር ማለት እኮ አንቺ ውስጥ የሌለን ደስታ ከምትወጁ ሰው ልብ ውስጥ ፈልጎ ማግኘት ማለት ነው። ሰላም ያልገባኝም ለነገሩ አንቺ ፍቅር እቃቃ ጨዋታ ነው የሚመስልሽ። እና አስረጅኛ ሀኒዬ። ቆይ እዝራን ለምን ትሻሸዋለሽ? እሱን ማናገር ይሻል እንዴ? እስኪ አገኘው። ምናልባት እኮ ስታገኘ ሀሳብ ሽን ልትቀይሪ ትችያለሽ። አይ ሰላምዬ፣ ቅርቤ እኮ ለምን። እኔ በዚህ ሰዓት ማሰብ የምፈልገው ስለማየ ብቻ ነው እማዬ። እና እሱን ደግሞ ምን አገናኛቸው እንዴ? እንዴት ነው ስለሱ እያሰብኩኝ ስለማየ ማሰብ የምችለው እውነት ነው ማለት ነው። እዝራ ምን ነገርሽ የሃና እናት ታስራለች አለኝ ምን ምን አድርገ አሁን እሱ በጭራሽ አያሳስበኝም ይልቅ ይሄንን እድል መጠቀም እፈልጋለሁ የምን እድል ሃና እና ዝራ ጥሩ ሁኔታ ላይ አይመስሉኝም እና እናማ የነደደውን እሳት ቶሎ ቶሎ ማፋፋም አለብን ግን ይኸውልሽ አፋፍም ዋለው ስትይ አንችን ራሱ እንዳያቃጥልሽ አታስብ ሊያቃጥለኝ ስል የማጠፋበት አንተ አለህኝ ማለት አንተ ራስ እኮ ልብስ አጣልክም እንጃ ባንቺ ምክንያት ነው፣ እብድ ሰላም። ጤና ይስጥልን ውድ ቤተሰቦቻችን፣ ሰላማችሁ ይብዛ በያላችሁበት የዓለም ዳርቻን ኖላዊ ድራማ ክፍል መቶ ሀያ አንድን ይዘንላችሁ መተናል። የወይዘሮ ባዩሽ ባለቤት እንግዲህ ከረጅም ጊዜ በኋላ እስካሁን እሷ በህይወት እያለችም ብዙ ጊዜ ይደበድበኛል፣ በኛት እንደዚህ ያሰቃየኛ ምናምን እያለች ታወራለት ነበር እንጂ ታይቶ አይታወቅም። አሁን ግን እሷ ከሞተች ከጥቂት ቀናት በኋላ ወደ ፖሊስ ጣቢያ መጥቶ እንግዲህ ስለ ወይዘሮ ሜላት መረጃ አቀብሏል ማለት ነው። ከዚህ በፊት ከወይዘሮ ሜላት ጋር ሲጣሉ እንደነበረ በጣም በተደጋጋሚ ስለ እሷ መጥፎ ነገር ያስፈራራች ነው ልትገለኝ ነው እያለች እንደምታወራው እና በጣም በሚስቱ መሞት እንዳዘነ እየተናገረ ነበረ። ግን ሰውየው እንደሚታየው ከሆነ በጣም የጥቅም ሰው ነው። ምክንያቱም በባለቤቱ ሞት ሊጠቀም ነው ማለት ነው። እየመጣ ና እያስመሰለ እንትን መረጃ እያቀበለ ያለው በጣም በሚስቱ ሞት እንደተጎዳ ምናምን ነው እያለቀሰ እያስመሰለ እየሸወደ ያለው ፖሊሱን። ግን እንደሚመስለኝ አቶ በቃሉ ከፍሎት እንግዲህ እሱ ተጠያቂ እንዳይሆን ነገሮችን ሁሉ ወደ ሜላት እንዲሳበቡ እያደረገ ነው። እሷ ገደለቻ ታስ ብሎ እሷ ላይ ያስፈርዱ እሱ ነፃ መውጣት ነው የፈለገው እና ግን ደግነቱ ሜሮን ሙሉ መረጃ ይዛለች ው ሜሮን የት እንደጠፋች የታውቀው ሚዲዮ ሲገላት ስለቀረፀች መያዙ አይቀረም ዝሮ ዝሮ የባዩሽ የቀጠራቸው ሰውዬ እሱም ሲጋለጥ ደግሞ አቶ በቃሉ እንዳስገደላት ይታወቃል። በዛ አማካኝነት ወይዘሮ ሜላት ነጻ ትወጣለች እንጂ አቶ በቃሉ እየሄደበት ያለው ርቀት በጣም ያስፈራል። ለሜላት እሷን የልጆች እናቶና ስንት ኃላፊነት ያለባት ሴትዮ እስር ቤት ያለ ወንጀሏ ከቶ ለማሰቃየት ነው እንግዲህ በባሏ በኩል እየመጣ ያለው ይሄ ወራዳ ደግሞ ባልዮ ደግሞ በሚስቱ ሞት ላይ እየሸቀለ ነው ማለት ነው። ምክንያቱም እሷ ሞታ በህይወት እያለች በጣም ያሰቃያት ነበር። አሁንም ስትሞት እንግዲህ በሞቷ ለመጠቀም ነው ብዙ ርቀት እየሄደ ያለው፣ እና በጣም ነው የሚያናድደው። በሌላ በኩል የሀኒ ጓደኛ እዝራ ሀኒና ሰላም በተደጋጋሚ ከትምህርት ቤት እንደቀሩ ስለተረዳ ቤት ድረስ ሰፈራቸው ድረስ መጥቶ ለማግኘት ሞክሮ ነበር፣ ግን ሀኒን አላገኘትም። ያገኛት ሰላምን ነው። ሰላምንም አግኝቶ ለምንድን ነው የቀራችሁ? ትምህርት ቤት በሰሞን እየመጣችሁ አይደላችሁም? ችግር አለው ወይ? ሀኒ ምን ሆና ነው ብሎ ጠየቃት። እሷም እናቷ እንደታሰረችባትና ትንሽ ችግር እንዳጋጠማቸው በዛ ምክንያት ነው ከትምህርት ቤት የቀረ ነው፣ አሁን ግን እየተረጋጋን ስለሆነ እንመጣለን አለችው እና ሀኒ ያንጠልጥላ ነው የተወችው፣ ወይሽም ወይም ቢም አላለችውም። በጣም እያሰቃያቸው ነው፣ ፋራ የሆነች ልጅ ማለት እና በፊት ትሽ ብላ ፈቃደኛ ሆና ፍቅሩን ተቀብላ ስታበቃ አሁን እንደገና ለምን እንደዚህ ያደረገ ብላ እንግዲህ አሁን ላይ በጣም እሷን እያሰበ ብዙ ነገር እየተጎዳ ነው። በዚህም ምክንያት እንግዲህ በተደጋጋሚ ሰፈር አትምጣ፣ ሀኒ ካየችህ ምናልባት አኒ ሊከፋት ይችላል አለችው። እናም ተመልሶ ሄደ። እሷን ሰላም በይልኝ ምናምን ብሎ ሰላም ናም ገባችሁ ወደ ቤት። እናም በጣም ስላዘነና ስለተናደደ መጠጥ ቤት ሄዶ እየጠጣ ነበር ያመሸው። ጽዮንም እሱን ስለምትወደው እያንዳንዱ እግር በእግር ተከታተለዋለች። እኔ እኮ አንተ ለእኔ ሙሉ ሰው ነበር የምትመስለኝ። በቃ እኔ እንዳንተ ሙሉ ሰው ያለ አይመስለኝም ነበር። እና እንደ ስትሸነፍ ለካ ሁሉም ደካማ ጎኑ እስከሚያገኝ ነው ሲሸ ምናምን ብላይ እያሞገሰችው ነበር። አሁን የምትፈልጊውን ነገር ተናገር፣ ያለበለዚያ ደግሞ ዝም ብለሽ አርፋሽ ጠጭ ብሎ እሱም እኔ እኮ ሰው ነኝ፣ ልሳሳት ልወድቅ እችላለሁ፣ የምሸነፍባቸው የማልሸነፍባቸው ነገሮች አሉ ብሎ አስረዳት ማለት ነው። ጽሆንም እንግዲህ ሀኒቾን ችግር ውስጥ ለመጣል ምክንያቱም ሀኒቾ ከእዝራ ጋር ከተለያየች እዝራ ከኔ ጋር ይሆናል ብላ ታስባለች። በዚህም ምክንያት እሷ የሀኒን ችግር ውስጥ ጥላ ወይም ደግሞ ሀኒን በሀኔ በኩል ተጠቅማ ለማራቅ ነው እያሰበች ያለችው። በዚህም ምክንያት እንግዲህ ቅዱስን መጠቀም ያደረገችው፣ እሱ ደግሞ እሷን ስለሚወዳት የፈለገችውን ነገር ታደርገዋለች። ኢቨን ግደል እስክትለው ድረስ እንኳን ግደል ስትለው እንኳን እስከዚህ ድረስ ሄዶ ነው የእሷን ትዕዛዝ የሚፈጽመው። እናም ስለ ሀኒቾ ሙሉ መረጃ የሰላም እህት ናት፣ ከዛ በፊት የእውነት እህት ማማቾች ናቸው ወይስ አይደሉም የሚለው ሙሉ ስላህና መረጃ እንድታመጣል ይፈልጋሉ አለቻ። እሱም ግደላት አትበይ እንጂ ፈለግሽውን ነገር ላመጣልሽ ይችላለሁ ብሎ እንግዲህ ፈቃደኛ ሆነ ማለት ነው። በዚህ ምክንያት እዝራ የሀኒ እናት መታሰሯን ስለነገራትኝ የዚህን አጋጣሚውን ተጠቅማ ቤታቸው ድረስ ሄዳ እሷ በራሷ መንገድ መረጃ ስለሃኔ ልሰባስብ ነበረ፣ ግን እነሱም ለተንኮል እንደመጣስ በጥቂቱም ቢሆን ተረድተዋለኝ እና ሁለታቸውም እኔም እዝራን ለማናገር ወጣች። ሰላም ወደ ክፍል ስትገባ ምናሴን ለማናገር ሞከረች። አና አህና አባቴን ልይ ብላ ሄዳለች። ግን አባቴን ስትል የሆነ ከእናንተ የተለየ አባት እንዳለች ነው የተሰማኝ። ምንድን ነው ብላ ለማጣራት ሞከረች። እሱ ግን ምናሴ አንድም መረጃ አልነገራትም። የሰላም ስትመጣ እሷ የጀመር የጀመርኩትን ትጨርስልሻለች ብሏት ጥሏት ሄደ። አንቺም እዝራን ለማግኘት ሄዳ ነበርና በጣም ነው የእንትን ያለችው የተናገረችው። በቃ እኔ ጥሩ ሰው መስለኸኝ ነበር፣ ያኔ ፍቅርን የተቀበሩት፣ አሁን ግን ካገኘሁበት ቦታ ወርደህ ተገንተሃል። ስለዚህ እኔ እስካሁን ያባከንኩት ጊዜ ደግሞ ድጋሚ አባክኝ እንዲቆጭኝ አልፈልግም፣ ምናምን ብላ ብቻ ያልሆነ ነገር ተናገረችው። እሱ ግን በቃ እድል ስጭኝ፣ ወደ ቦታ እንድመለስ እንኳን እድል ስጭኝ ድጋሚ ብሎ ነገራት። በዚህ ምክንያት እንግዲህ የተለያዩ እና እሱ በጣም ግራ ገብታዋለች። ምክንያቱም የሚያስከፋትንም ነገር አላወቀም። ደስ የሚላትም ነገር ደግሞ አላወቀም። አንዳንዴ ኮ ሰው የሚያስከፋው ይሄ ነው የሚያስደስተው ይሄ ነው ብላችሁ ስታውቁ እንዴት ነው የሚያስከፋው ላለማድረግ የሚያስደስተውን ለማድረግ ደግሞ ትጥራላችሁ። እሱ ግን የሚያናድዳትም የሚያስደስታትንም ነገር እየለየ ስላልሆነ በዚህ ምክንያት በጣም ግራ እየገባው ነው። እና ሰላሚናም እንዳገኘችው እዝራን ግን ደግሞ ላንቺ እንደመጣሽ እሱ እንደመጣ ልነግርሽ ፈቃደኛ አልሆነም። ስለዚህ እንዳትነግዱ ብላ ነገረቻትና እና በቃ ለምንድነው የምትርቂው እሱን መቅረብ አለ ወይ? ለምንድን ነው የፍቅሩን ጥያቄ ተቀብለሽ አሁን ላይ ደግሞ ምትርቂው? ስትላት እኔ አሁን ማሰብ ስለምፈልገው ስለ እናቴ ብቻ ነው ስለሱ ማሰብ አልፈልግም ብላ እንግዲህ፣ በዚህ ምክንያት ነው ሁሌም አይግባቡም ሰላም እና ሀኒ በዚህ ጉዳይ ላይ። በሌላ በኩል ወይዘሮ ባዩሽ ባለቤት ስንመለስ እንግዲህ ፖሊሱን ሜላትን ማግኘት እፈልጋለሁ ብሎት ነበር እና ዞት ሄደ ቀጥታ ወደ እሷ ዞት ሄደ እሷን ማገኘት እሷን ፊትለፊት ስታየው አቶ በድሉን ያለችው ታቃዋለች የጓደኛዋ ባል ስለሆነ ጓደኛዋም ስለ እሱ ከዚህ በፊት ሲበድላትም የሆነ ነገር እያንዳንዱን ጓደኛ እንደመሆኗ መጠን እየመጣች ሁሉን ነገር ታማክራት ስለነበር ታቃለች ማለት ነው ስለሱ ታሪክ ስላላቸው የተዳሪክ ህይወት ስለባዮሽና ስለበድሉ ማለት ነው። በዛ ምክንያት እንግዲህ ቀጥታ እንዳያት፣ አንቺ ነሽ የገደልሻት ምስቴን አሳጣሽ ብሎ ነው የጮኸባት። እሷ ግን ጭራሽ ብለህ ብለህ እኔ እንደውም የመጀመሪያ ተጠርጣሪ ብዬ ማስበው ጠቁም ይብባል አንተን ነው ልልህ የምችለው ምክንያቱ የምታቀርበው ምግብ ስታጣ፣ የእሷንን ህይወት ስትወጣ ስትገባ፣ ራትና ምሳውን ዱላ እያደረክ አንተ ነህ ያሰቃየሃትና መጀመሪያ ተጠርጣሪ እንደውም አንተ ነህ። ብላሱን ስትለው ጭራሽ እኔም በድሎ እንዴት እንደዚህ ትሄኛለሽ? እኔ እና እሷ ብንጋጭ ባልና ሚስት ነው። አንቺ ግን ብዙ ነገር ታረጊያት እንደነበረ ትነግረኛለች። ስለዚህ አንቺ ነች ተጠያቂ ብሎ በዚህ ምክንያት በጣም ንትርክ ውስጥ ገብቶ መጨረሻ ላይ ግን ጥለው ሄዳለች እሱም ባለቤቷም አቶ መስፍንም ሊያገኘው ሞከረ። እሱም ሚስቴን አሳጣችሁ ሕይወቴን አመሰቃቅላችሁ ደህና ነህ ብለ አጠይቀኝ ምናምን እያለ በእሱም ተናዶበት ነበረ። ከሰላም ምናምን ጋር ተገናኘ። ግን ሰላም እዚህ ጋር የተረዳችው በሚስቱ ሞት እሱ እየተጠቀመ እንደሆነ ነው። እና ሰክሮ በአጋጣሚ ሲቀባጥር ነበረ። ብቻ በቀጣይ ክፍል እንግዲህ እሱ አቶ በቃሉ ልኮት እንደሆነ እንደዚህ እያደረገ ያለው ይጠራል። ወይዘሮ ሜላት ነጻ ትወጣለች ወደ ቤቷ ትመለሳለች ብለን እናስባለን። ቤተሰቦች እስከ መጨረሻው ስለተከታተላችሁ ያመሰግናሉ። በቀጣይ እስከምንገናኝ ደህና ሁኑ።